ፍቅር ዛሬ መኪና ተገዝቶላት ሰፕራይዝ ሆናለች ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው ማናቸው? ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ቤተሰብ ያላደረጋችሁኝ ሰብስክራ አድርጉኝ፣ ነባር ቤተሰቦች ደግሞ ላይክ ሼር አድርጉልኝ። አመሰግናለሁ የምታበረታቱኝ እጅጋ ርጌ? ዛሬ ይዤ የመጣሁት ፍቅር ነው ማለት ነው። ፍቅር ወንድማችን መኪና ገዝቶ ሰጥቷታል ማለት ነው። ኦኬ መኪናን ገዝቶ ይስጣት ወንድማችን። እዚህ ጋ ፉፉን መጥራት ለሚን አስፈለገ ብዬ እኔ ቆጣዬን ለማሰማት ቆጣዬን ለመናገር መጣው ማለት ነው። በጣም ነው ወንድማችን የወንድ ስራ ሳይሆን የሴት ስራ ነው እየሰራ አየው ማለት ነው። እውነት ሴትም አሰራውም አንዳንድ ጀግና ሴት አለች ማለት ነው። ከወንድ ምትሻል የወንድ አቋም ያላት የወንድ አስተሳሰብ ያላት ሴት አለች። ሴትም ስንል ሁሉ ሴት አይደለም። አንዳንድ ሴትም ሴቱም በዚህም ልክ እዩኝ ይሄንን አደረኩ እንደዚህ ነው በቃ ብሎ ወዳጅና ጠላት ዘጋ ላቸው ሊያይላቸው ይፈልጉ አሉ ማለት ነው። ስለዚህ ዛሬ ወንድማችን ለፍቅር የገዛው መኪና ይግዛላት ደስ ይላል። ሲገዛ ግን ተከራየም ገዛ የምናቀው ነገር የለም አያገባንም። ግን እዛጅ ጋ ለምን ፉፉን ጠርቶ በፉፉ አጠገብ ሰፕራይዝ ያደርጋታል ነው እኔ ጥያቄ? ምን ልትሆን ፉፉን ጠራኸው ማለት ነው። አንተ ወንድማችን ተከራይታ ምሁን የፈለከው ነገር አድርጋ መኪና ይዛ መታ ፍቅርን ሰፕራይዝ አደረካት። ግን ፉፉን ለመናደድ አንተ እዛ ጋ ለምን ጠራኸው ነው? አሁን ይሄ የወንድ ስራ ነው ብለ ታስባለ አድርሶ ልኝ ለዚህ ሽሊጥ ለጥ ማለት ነው። እውነት ለመናገር በጣም ነው ያናደደኝ ማለት ነው። ሰው ማያደርገው ነገር፣ በወንድ ልጅ ማይጠበቅ ነገር። ወንድ እንዴት በወንድ ይጫወታል? ወንድ እንዴት የወንድን ደካማ ጎን ያብራራል? ወንድ ማለት እኮ አንድ ጓደኛው ወንድ ከተጎዳ ማምከር ነው፣ ከጎኑ መሆን ነው እንጂ እንደዚህ በፍቅር ተናዶ እንደዚህ የሆነው ፉፉን ደግማ እንደዚህ አታደርግም ነበር ማለት ነው። ወንድ ብትሆን ግን የወንድ አቃም የሌለ መሰለኝ ወላሁ ዓለም እኔ እዚ ጋ በቢዲዮ እንዳየሁት አንተ በፉፉ መሳለቅያ መጫወቻ አድርገኸው ስትቀልድበት አየው ማለት ነው። እዛ ጋ ፉፉ መቀለጃ አይደለም። ፉፉን እኔ ዋና እ ወንዶች የሆነ ነገር ሴቶችም ሆነ ወንዶችም የሆነ ነገር ሲደርስባቸው የሆነ ነገር መጥፎ ስራ ሲሰሩ ቀድሜ ወዴት ነው የሚሄደው? ወላጅ ጋር ወላጅ ሲያይ ምን ይላል? በቃ ወላጅ ሲያይ ምን ስሜት ይሰማዋል የሚለው አስባለው ማለት ነው። እውነት ለመናገር እዛ ጋ አሁን የፉፉ እናት ይሁን የፉፉ አባት እውነት ቪዲዮ የሚመለከቱ ከሆነ ይሄ ነገር ጥሩ ነው ወይ? እንደዚህ መሆኑ ፉፉን ማሳባት። ፍቅርም ደህና ነገር እንደሰራ ነገር እንደሰራ ነገር ፉፉ መታ ፍቅር ማለት ነው ፉፉ ብያለ አው ይቅርታ፣ አፉን ፍቅር እዛ ጋ መግቢያው ጋ ምን ትላለች? ጥሩ ነገር ስሩ እንጂ እንደዚህ ጥሩ ነገር የተኛው ነው የሰራሽው። አንቺ በፉፉ ግፍ ሰርተሽ ነው የሄሽው እንጂ ግፍ ሰርቶብሻል እንዲፉፉ ያደረገሽ ነገር ምንም የለም። አድርሱልኝ ለፍቅርም ማለት ነው። አሁን ጥሩ ሰው መኪና የሚገዛልኝ ሰው አገኘው ግፍ ስላልሰራው። ግፍ ሰርተሽ እኮ ነው አብረሽ ጋር ተንዘላዝለሽ የተመለሰሽ የሄሽው ማለት ነው። ይሄንን ነገር አላደረግኩም የምትይ ከሆነ በይፋ ሰው እንደ ተመልካች እንደሚያይ አብረሽ ጋር ቆይተሽ ምንም ባታረጊ ማለት ነው። እዛ ጋ ፉፉን ያስረዳሽው ነገር ስለሌላ አደረግሽ ነው የምትባየው ማለት ነው። አብረሽ ጋር ኖርማን ምንም ነገር አታድርጊ፣ ምንም ኢራት ራሱ አትቢ ማለት ነው። ኢራት አብራችሁ ኢራት እንኳን አትብሉ ማለት ነው። ምንድነው የሚሰማው ፉፉ ጢለሺው ይሄሺው ነው ተሰምቶት፣ እንደዚህ ጥንብስ ያለው ማለት ነው። ስለዚህ አልጎዳሁትም። የተጎዳ ያልጎዳ ሰው ለሰው ክፉ አታስቡ እንጂ እንደዚህ ብለሽ ማብራራት የለበሽም ማለት ነው። ለምን የሰራሽው ግፍ ስለሆነ ግፍ ሰርተሻል፣ ሩታን ማስለቀሰሻል፣ ብዙ ነገር አድርገሻል። ፉፉም አልቅሷል፣ ደምቷል፣ እጁ ተሰብሯል። ያን ሁሉ ረስተሽው ነው እኛ አረሳ ነው እኮ አንቺ ቢትረሽው አንቺ ያጠፋሽ ባይመስልሽ አትፍትሽ አልጥፋት። በደንብ ነው ያጠፋሽው። አላጠፋሁም ትላለች ደግሞ። ለምን አላጠፋሽም? ፉፉ አንድ ነገር ቢሆን አንቺን የሚለቅሽ ሰው የለም ማለት ነው። በአንቺ የተነሳ አንድ ነገር ቢሆን ማለት ነው። እውነት ለመናገር ይህ ነገር እንደ በኋላ ላይ በሰው ጉዳት ያደርሳል ማለት ነው። እንደዚህ መሆን የለበትም። አሁን መኪናም የገዛኸው ሰውዬ፣ አንተ ሰውዬ ፉፉን መጠርታ ማስጠብ እዛ ማስጠበቅ አልነበረብህም። ፉፉን ጠርታ ማስረዳት አልነበረብህም። ለፍቅር ከገዛ ቃጣር ጋር ፍቅር ጋር ጠርታ ለፍቅር መስጣት ነው እንጂ ፉፉ እዛ ጋር በቃ ምን ምን ምን እንዲያመጣ ነው ወይ? ቂቤ ሊቀባህ ነው ወይ? ማር ለሃ ጎርሰህ ነው? ያው ከመቆጣት ሌላ ፉፉ ስሜታዊ ከመሆን ሌላ ምን ያደርግልኛል ብላህና እዛ ጋር ፉፉን ጠርታ መኪና የሰጣሃት ማለት ነው። ስጣት። ለምን ነገ ቤት አትገዛ አላትም። ፉፉ ጉዳይ አይደለም። ፉፉ መኪናና እንትን ጉዳዩ አይደለም። ጉዳዩ ፍቅርን ወዶ ነበር አዳጋኛት በቃ። ስለዚህ ይሄ ነው እንጂ የፉፉ ችግር መኪና ለእሷ ብገዛላት ምንም መስሎ አይታየውም፣ ግዛላት ማለት ነው። ግን ፉፉን በዚህ መልክ አወርደዋለሁ፣ በዚህ መልክ አናዳዋለሁ ብለህ ከሆነ ይሄ የወንድ አስተሳሰብ አይደለም ለማለት ነው የመጣሁት የሴት አስተሳሰብ፣ እሱም ሴት ሲል የመጨረሻ የወረደች ሴት ምታስበው አስተሳሰብ ነው። ዛሬ ያደረግከው ነገር ለዚህ ወንድማችን አድርሱልኝ። አንተ የሰራኸው ስህተት ነው። ዛሬ የሰራኸው ስህተት ማለት ነው። ስህተቱ መግዛት እያለ አንተ የገዛኸው ነገር እዛ ጋ ፉፉ ለምን ተጠራ? ለምን ተጠራ? ጨምራችሁ ጨማምራችሁ ፉፉን ለምንድን ነው የምታበሽቁት? ፉፉ ከፉፉ ህይወት አሁንም ቢሆን ፍቅር፣ ውጪ ፉፉን አትንኪው። ደግመሽ ደጋግመሽ የሆነ ነገር እንዳትዩ፣ ማለት ነው። ወዮላችሁ ፉፉ አንድ ነገር ቢሆን፣ ወዮላችሁ። አድርሶልኝ አድርሶልኝ አድርሶልኝ። ወረጉት ነው። መኪና ቀርቶ ነገ ቤትም ግዛላት። መኪና ሶስትም አራትም ግዛላት። ለምን ፉፉ ጋ ሄደ? አንተ አሁን የወንድ አቃማለህ ብለህ የወንድ ስራ ነው ይሄ። ማን ወንድ ሲቅብሃል እንጂ ኤረ ሰራ የሚልህ ምንም ነገር ሰው አይኖረም። እስቲ ላይላ ተሳስተሻለ ይሄ ንግግርሽ አስተካክ ይሄ ልጅ ምን አጠፋ በሉኝ። ጥፋቱ እንደዚህ በተግባር እየታየ እኮ ነው ጥፋቱ እየሰራው ጥፋት ማለት ነው። በድብቅ አይደለም። መኪና ይግዛላትና እዛ ወስዶ የሆነበት ለምን አይሰጣትም? ለምን ፉፉን ጥሪውን ለምን አስፈለገ? ባያየው ቢያየው ምን እንዳይቀራበት ምን ደግሞ እንዲጨመርለት ነው እዚያ ጋ መጥራት ያስፈለገው ማለት ነው። እዚያ ጋ ጥሪ ሲያደርግ ለፍቅር ራሱ አልነገራትም ማለት ነው። ፉፉ እንዳለ በቃ ፉፉ እሳ እንደጠራችው ነገር ተማክሮ እንደጠሩት ነገር ነው ያደረገው ማለት ነው። ያደርገዋል ደግሞ እኛም አድርገነዋል ማለት ነው። እሱን ለማናደድ እናንተ አንድ ሰው አናዳችሁ የሆነ ነገር ብታደርጉት፣ ይሄንን ልጅ አንጠየቅም ብላችሁ ነው፣ በሚገባ ትጠየቃላችሁ። ይሄ ነገር ይሄ ልጅ አንድ ነገር ቢሆን ማለት ነው። ቤተሰብ እምቢ ብሎ ቤተሰብ አምጦ እኮ ነው ውሳኔ ያፈቀረው ማለት ነው። ስለዚህ በዚህ ልጅ አንጠየቅም፣ ይሄ ልጅ መጥቶ ነበር ለምን ሞቶ አይሄድም ብላችሁ ከሆነ ተሳስታችኋል። ብዙ ሰው አለው የሚጠይቃችሁ ሰው ይኖራል ማለት ነው። የለም ብላችሁ ከሆነ ሁሉም ፀጥ ብሎ ያዳመጣችሁ ነው ማለት ነው። ስለዚህ ይቅርታ ወድብች ይሁን፣ ስለዚህ አድርሱልኝ፣ ለፍቅርም አድርሱልኝ። ፍቅር አልጎዳውም የሚትለዋን ቃል ሁለተኛ ድጋሚ እንዳታወሪ በለዋት እንዳታወሪ። ጎተሽዋል፣ እጁን ሰብረሽዋል፣ ቀልቡን ሰብረሽዋል፣ ወደ ኋላ አስቀርተሽዋል ማለት ነው። እኛ አንቺ ቀራሽበት ብለን አይደለም እናወራ፣ እሱ ለምን ይጎዳል ነው። ደግመሽ ደጋግመሽ ለምን ትጎጂዋለሽ ነው። ወተሻል ከሱ ህይወት መውጣት መራቅ አለበች። ለምን ትፈልገዋለች ነው? እቃት ፈልጊ ስለዚህ ይበቃሻል። እሱም ራሱን የሚመስል ፈላጊ አያጣም። አንቺም ደግሞ በቁመት ይደረደሩልሻል። ዛሬ አንዱ ቤት ነገ ይመጣል አንዱ ችግር የለም። እሱም ደግሞ አምሳያውን አያጣም። አንቺ ቢጠዩ የምትወደው አለች ማለት ነው። ተጎኑ ኦኬ። አደርሶልኝ ድጋሜ ደግመሽ ደግመሽ ደግሞ የሆነ ነገር ሲደረግልሽ ሁሉ ነጌም የሆነ ነገር ብሪንዳም ከገዛልሽ እሱንም ጥሩትና ብሪንዳ ገዛውላት ብሎ እሽሩሩ ይበልሽ። አይንሽን ጨፍኖ ፕራንክ አድርግሽ ፉፉን ጠርታችሁ ማለት ነው። ስለዚህ ከፉፉና ከአይን ቀልድ ስነ ስርዓት ይኑራችሁ፣ ስነ ስርዓት። ስለዚህ ሰው በሰው ከሆነ ሰው የሆነ በደል ደርሶበት ሌላ ወገን ደሞ መጥቶ ማሳረቅ ነው ያለበት፣ እንጂ ደግሞ ደጋግሞ መጉዳት አለበት። ይሄ ተጠጋሽ ሰውየው በስነ ስርዓት እሱን በስነ ስርዓት ሸኙትና በቃ እሱን አትንኩት፣ ይቀመጥበት፣ ይኖሩበት ለናቱ ምስኪን ምስኪን እኮ ነው ፉፉ፣ ምስኪን እኮ ነው ምንም የማያውቅ ጠንካራ ያለሆነ እንደ ሴት ወንደ ወንድ እንኳን የማይሆን በቃ እንደ ሴት ሆዳለው የዋ ነው እኮ ፉፉ ማለት የዋ። ስለዚህ ይበቃሻል ፍቅር፣ ይበቃሻል። ፉፉን ድጋሚ በሆነ ነገር ነካዋለው በሆነ ነገር አደርጋዋለው ብትይ እኔ ብቻዬ በቂ ነኝ፣ አላህ ካለ ኢንሻአላ። ሁሉም ደሞ ጸጥ ብሎ የሚታረጊው ነገር ያየ ነው። ፉፉን እጁን ከሰበርሺው ቀልቡን ከሰበርሽው ጀምሮ እጁን ሰብረሺው ብዙ ነገር እንዳደረግሽው እንደዚ በኢፋ እያየን ነው። በኢፋ ምሽት ተደብቀሽ እንደዚህ የሆነ ነገር ስታደርጊ ደብቀሽ አይደለም ቪዲዮ ይዘሽ ነው። ስለዚህ ፉፉን እያንዳንዱ የተራመሽበት እርምጃ አለ እኮ፣ አንቺ ምንም አላጠፋሁም። ሰው ካላጠፋ ለካ እንደዚህ ነው። እንደዚህ ነው ቤት ያጠፋሽው። ግልጽ እኮ ነው። ክላር ቦርድ ምንድነው፣ እንደሚነበብ እኮ ነው የተጻፈው ማለት ነው። ስለዚህ የደበቅሽው ነገር ምንም ስለሌላ አላጠፋሁም አሁን አልሐምዱሊላህ ጥሩ ነገር ገጠመኝ ለማለታች የነገ መድረሻሽ አይታወቅማ የፉፉም ደሞ የነገ መድረሻ ስለማይታወቅ አሁን ዛሬ ብቻ ስለተመቸሽ፣ እኔ ፉፉን አልጎዳሁትም ነበር ሰውቶልኛ ለማለታችን እቺ ቃል ብቻ ነው። ቢዶል ሰራ እያደረገችኝ አንድ፣ ሁለተኛ ደሞ ይሄ መኪና ተገዝቶ ና ፈልግሃለው ብሎ ስለተጠራ ብቻ ነው። እነዚህ ሁለት ብቻ ናቸው። ቪዲዮ እንዲሰራ ያነሳሱኝ ማለት ነው። ስለዚህ በሰው ክፉ አትስሩ፣ መጥፎም ነገር አታስቡለት ለሰው ማለት ነው። ለራሳችሁ ነው የሚሆነው። መጥፎ ነገር ሰራችሁ የራሳችሁ፣ ክፉ ነገር ሰራችሁ የራሳችሁ ነው፣ ለራሳችሁ ነው የሚቀመጠው። የትም ንቅንቅ አይልም፣ ደጅ አይወጣም። ሰውን ቀጠቀሁት ምቲ ከሆነ ለራስሽ ነው የምትጠቂ ማለት ነው። ምንም አንተ ደሞ የመጣኸው እንግዲህ ቀስ በል፣ ተረጋጋ። ቀስ ቀስ ፉፉን አጠቃለሁ ፉፉን እጎዳለሁ ብለ ከሆነ ራሴ ተጎታ እንዳትመለስ ማለት ነው። ድርሻዬ ይደርስሃል እኮ ቀስ ብለ ተራ መድስቲ አይስቲ ቀስ በል፣ ቀስ በል። ከፉፉና ከአይን ቀልድ የለም። ስነ ስራት ይኑራችሁ። ሰው ሁሉም ሰው ሁሉም ሰው ኩብር ነው። መከበር አለበት ማንም በማንም መጫወት የለበትም። ማንንም ማንም በቃ ማዋረድ የለበትም። በቃ ሰው ሁሉ አንድ ነው በፈጣሪ ዘንድ። ሁሉም ሰው ሰው ነው፣ ሁሉም እኩል ነው። ኦኬ። አድርሶልኝ ለእነዚህ አድርሶልኝ። ፉፉን ታች አድርጋችሁ ከሆነ እናንተ ነገ ታች ነው የምትወርዱት። እሱን ላይ ሊሆን ይችላል እሱ ደግሞ እናንተን ታች መያይ ከሆነ እሱ ታች ሆኖ እናንተን ላይ ትሆናላችሁ። ይሄ የየ እንትናችሁ ነው። በቃ የየ ልባችሁ ውስጥ ያለው ነገር ነው። ጨርሻለሁ። አድርሶልኝ።